አያቶላህ አሊ ካማኒ ከባድ ማስጠንቀቂያ ሰጡ። ድርድሩ ከሸፈ የአሜሪካና የኢራን ፍጥጫ ከረረ። ከኢራን ጋራ የኒውክለር ስምምነት ላይ ለመድረስ ተቃርበናል ሲሉ ፕሬዚዳንት ትራምፕ ተናግሮ ነበር። ሁሉንም ነገር ወዳመድነት የሚቀይር እጅግ አስከፊ ጦርነት ያስነሳል ተብሎ ሲፈራለት የነበረው የአሜሪካና የኢራን የኒውክሌር ፍጥጫ በሰላማዊ መንገድ ሊቋጭ ነው ተብሎ ሲጠበቅ ፈጽሞ ያልተጠበቀ ነገር ተከስቷል። አስከፊውና የተፈራው የጦርነት ስጋት በጠረጴዛ ዙሪያ ሊፈታ ጥቂት ሲቀሩ ደግሞ ወዳልተፈለገና ወደ አስፈሪው ፍጥጫ አድጓል። የኢራን ሃይማኖታዊ መሪ አያቶላ አሊ ካማኒ ያልተጠበቀውን ነገር አፈንድተዋል። በትንታኔው የምንመለከት ይሆናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦቻችን፣ እስከ ፕሮግራማችን ፍጻሜ አብራችሁ ይቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡ ይወዳጁያል። ወደ መረጃው እናሸጋግራችሁ። ከኢራን ጋራ የኒውክሌር ስምምነት ላይ ለመድረስ ተቃርበናል ሲሉ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ፕሬዚዳንቱ ጉዳዩን አስመልክተው በሰጡት መግለጫ ኢራን አሜሪካ ያቀረበችውን የኒውክሌር ድርድር ነጥብ በአዎንታ እንደተመለከተችው አንስተዋል። የኒኩሌር ስምምነት ሂደቱ በጥሩ ሁኔታ ላይ እንደሚገኝ ጠቁመው በሚቀጥሉት ቀናት ኢራን የድርድር ሀሳቡን ልትቀበል እንደምትችልም ገልጸዋል። ኢራን የቀጠናው ሀያል ሀገር ለመሆን የምታደርገውን ጥረት እንደግፋለን ያሉት ፕሬዚዳንት ትራምፕ በአንጻሩ ቴሄራን የኒኩሌር ጦር መሳሪያ እንድትታጠቅ አንፈቅድም ብለዋል። ኢራን የኒኩሌር መርሃ ግብሯን ለማድረግ እንደምትሞክር ሁሉ እናንተን ማን ፈቃጅ አደረጋችሁ ሲሉ አያቶላህ ተናግረዋል። አያቶላህ አሊ ከማኒ ቴህራን ኒኩለር ለማበልጸግ የማንም ፍቃድ አትጠብቅም ብለዋል። የአሜሪካ መንግስት ተደጋጋሚ መግለጫ ስሜት የማይሰጥ ነው በሚል አጣጥሎታል። ከማኒ እነሱ መቼም ቢሆን ኢራን ዩራኒየም እንድታበለጽግ አንፈቅድም ይሉናል በሚል ፖለቲካዊ ጫናውን የገለጹት አያቶላህ አሊ ከማኒ በራሳችን መንገድ እንጓዛለን፣ ማንም አያደናቅፈንም ብለዋል። እንደሚታወቀው ኢራን መዘኛውን የኒውክሊየር መርሃ ግብርን በ1967 የጀመረችው በዩናይትድ ስቴትስ የቴክኖሎጂ እውቀት ፖለቲካዊ ድጋፍና ፍቃድ ነው። ነገር ግን በ2018 በአሜሪካ ውሳኔ ስምምነቱ ተሻረ። ከዚያን ጊዜ በኋላ ሁለቱ ሀገሮች መስማማት ተስኗቸው ከዛሬ ደርሰዋል። ሰሞኑ በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቪ ዊቲንኮቭ ቴህራን ዩራኒየም እንድታበለጽግ አንፈቅድላትን ማለታቸውን ተከትሎ አያቶላ ቁጣቸውን እያሰሙ ይገኛሉ። ይህም በአሜሪካና በኢራን መካከል እየተደረገ ያለው የኒውክለር ድርድር አደጋ ውስጥ መግባቱን የሚያሳይ ሀሳብም ሆኗል እንደሚታወቀው ኢራን የኒኩለር መርሃ ግብሯን እንድትገታ የቀረበላትን ዓለም አቀፍ ጥያቄዎችን ወደ ጎን በመተው የዩራኒየም ክምችቷን ለጦር መሳሪያ ማመረቻ ወደ ተቃረበው ደረጃ እያሳደገች የሚገኝ ሲሆን ኢራን የዩራኒየም ክምችቷ ወደ ስልሳ በመቶ ከፍ ብለዋል። የዩራኒየም መጠኑ ክምችት ስልሳ ከመቶ ደረሰ ማለት ወደ ሙሉ የኒኩለር ጦር መሳሪያነት ለመቀየር ሰባት ቀናት ብቻ በቂ እንደሆነ የተለያዩ ዘገባዎች ያረጋግጣሉ። ኢራን ውስጥ የናንተን አሜሪካውያን ፖለቲከኞች ፍቃድ የሚጠባበቅ አንድም ሰው የለም ነው መሪው የሚሉት እስላማዊ ኢራን ሪፐብሊክ የራሷ ፖሊሲና አቅጣጫ አላት በዚህም ትገዛለች ብለዋል በአሜሪካና በኢራን መካከል እየተደረገ ያለው የኒኩለር ድርድር አደጋ ውስጥ መግባቱን የሚያሳይ አሳብ ሆኗል እንደሚታወቀው ደግሞ ከሁለት ቀናት በፊት ኢራንና አሜሪካ ዳግም ወደ ድርድር ሊያመሩ እንደሆነ ሲነገር ነበር። ኢራን ለአምስተኛ ጊዜ ከአሜሪካ ጋራ በኒውክለር ጉዳይ ልትነጋገር መሆኑን አስታውቃም ነበር። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ በዋሽንግተንና በቴህራን መካከል ቀጥተኛ ያልሆነ ድርድር በቅርቡ እንደሚጀመር ነበር የተናገሩት። ነገር ግን አሁን ይህን ሀሳብ የሚጣረስ አሜሪካና ኢራንን ወደ አደገኛ ውጥረትና ፍጥጫ የሚያመራ ንግግር ነው ከኢራን በኩል የተሰማው። በመቀጠልም የውጭ ጉዳይ ሚኒስቴሩ አምስተኛው ድርድር የሚካሄድበት ቦታ በኦማን ይገለጻልም ነው ያሉት። ኦማን ከባለፈው ወር ጀምሮ ኢራንና አሜሪካን እያሸማገለች እንደምትገኝም ይታወቃል። ባለፈው አርብ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቴህራን የዋሽንግተንን እቅድ የማትቀበል ከሆነ የከፋ ነገር ይገጥማታልም ብለው መናገራቸው ይታወሳል። በሀገራቱ መካከል ዘላቂ ሰላም ማስፈን የሚያስችል የኒውክሌር ስምምነት እንዲፈረም አሜሪካ የድርድር ሂደቱን አጠናክራ እንደምትቀጥልም ገልጻለች። አራተኛው ዙር የአሜሪካና የኢራን ቀጥተኛ ያልሆነ የኒውክሌር ውይይት ባሳለፍነው እሁድ በኦማን መጠናቀቁም ይታወሳል። የኢራን የውጭ ጉዳይ ሚኒስቴር በበኩሉ ከአሜሪካ ጋር የተደረገው ፈታኝ የኒውክሌር ውይይት ጠቃሚ ሀሳቦች ያልተገኙበት እንደነበረም አስታውቋል። በሁለቱ ሀገራት እየተደረገ ያለው የኒውክሌር ድርድር የሚጠናቀቅ ከሆነ የኢራን ዩራኒየም የማበልጸግ መጠን የሚገደብ ሲሆን በምላሹ አሜሪካ በኢራን ላይ የጣለችውን ማዕቀብ እንደምታነሳም ተገልጿል። ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላ አሊ ካማኒ አሜሪካ ያቀረበችው የቀጥተኛ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉም ተናግረው ነበር። የጊዜውም ትራምፕ አክለውም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ሲሉ የተናገሩት ሲሆን ኢራን የኒውክሊየር ጦር መሳሪያ ሊኖራት አይችልም እና ውይይቱ ካልተሳካ በእውነት ለኢራን በጣም መጥፎ ቀን ይሆናል ብለውም አሳስበዋል። ታዲያም እኚህ የኢራን ሃይማኖታዊ መሪ በጊዜው አሜሪካን የኢራንን የኒውክሊየር መርሃ ግብር ማስቆም አትችልም፣ አንዳችም መጥፎ ነገር ካሰበች ደግሞ ዋጋ ትከፍላለችም ሲሉ አስፈራርተውም ነበር። በጊዜው የኢራንና የአሜሪካ ፍጥጫ እየከረረ ሄዶ ወደ ጦርነት ሊያመራ ይችላል የሚል ትልቅ ስጋት ነበር። በጊዜው ፕሬዚዳንት ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ካስጠነቀቁ በኋላ የኢራን ጠቅላይ መሪ አያቶላህ አሊ ከማኒ የአሜሪካን ዛቻ ተከትሎ ኢራንን ተጋፍጠው የትም አይደርሱም ብለዋል። አሜሪካና ሌሎች በኢራን ህዝብ ላይ መጥፎ ነገር ካደረጉ ማወቅ አለባቸው ከባድ ጥፊ ይደርስባቸዋል ሲሉ አያቶላህ አሊ ከማኒ በቀጥታ የቴሌቪዥን ንግግራቸው ላይ ገልጸዋል ምንም እንኳን በርካቶች በኢራን ላይ ብትራችን እንድናሳርፍ የሚፈልጉ ቢሆንም የኳታር ኢመር ግን ይህ እንዳይሆን አቋም ይዘው በመከራከል ላይ ናቸው አሜሪካና ኳታር ረዥም ዘመናት ያስቆጠረ ግንኙነት ያላቸው ሲሆን በተለይም ከታሊባን ጋር ይደረጉ የነበሩ ድርድሮችን በማስተባበር ኳታር ቁልፍ ሚና ነበራት። በዚህም በክልሉ ካሉ ተደማጭ ሸምጋዮች ሀገራት አንዷ ለመሆን በቅታለች። በአሁኑም የእስራኤልና የአማስ ጦርነትም የተኩስ አቁም ስምምነት ላይ መድረስ ገንቢ ሚና እንደምትጫወትም የሚነገርላት ኳታር አሜሪካ ከሀገሪቱ ጋር ያላትን ግንኙነት ይበልጥ በማጠናከር ላይ እንድትሰራ እንዳስገደዳት ይነገራል። በተጨማሪ በትራምፕ ታማኝ ወዳጅ ተደርጋ የምትቆጠረው ኳታር አሜሪካ ከኢራን ጋር ለመድረስ የምትፈልገውን ስምምነት ታመቻቻለች ተብሎም ይታመናል። ትራምፕ ከኢራን ጋር ላቀዱት ውይይት ከተመረጡ ታማኝ ሸምጋዮች መካከልም ኳታር አንዷ ናት። እንደ አውሮፓውያን አቆጣጠር በ2015 የወቅቱ ፕሬዚዳንት ባራክ ኦባማ ከኢራን ጋር የኒውክሌር እንቅስቃሴዋን እንድትገድብ የሚያደርግ እንዲሁም ዓለም አቀፍ ተቆጣጣሪዎች ወደ ሀገሪቱ ገብተው የኒውክሌር ማብሪያዎችን ከሲቪል ዓላማ ውጪ ለጦር መሳሪያ ማምረቻ አለመዋላቸውን እንዲከታተሉ ስምምነት ተፈራርመው ነበር። በምላሹም ኢራን ኢኮኖሚዋን ካሽመደመደው ማዕቀብ እፎይታ ለመስጠት ተስማምታም ነበር። በዛ ስምምነትም ቻይና፣ ፈረንሳይ፣ ጀርመንና ሩሲያ እንዲሁም ደግሞ እንግሊዝ ፊርማቸውን አኑረዋል። ሆኖም ድሮፒያን አቆጣጠር በ2016 ትራምፕ ሀገራቸው ከስምምነቱ መውጣቷን አሳውቀዋል። ዶናልድ ትራምፕ በመጀመሪያ የፕሬዚዳንታዊ ምርጫ ዘመቻቸው ወቅት ስምምነቱን በከፍተኛ ሁኔታ ሲተቹት ነበር። በቀጣዮቹ ዓመታት ኢራን የገባችውን ስምምነት መጣሷን ገለጸች። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቴህራን የኒውክሌር ቦምቦችን ለመስራት የሚያገለግል የበለጸገ ዩራኒየም ክምችት መገንባቷን ጠቅሶ አስጠንቅቋል። ከቅርብ ወራት ወዲህ ትራምፕ ከኢራን ጋራ አዲስ ስምምነት የማድረግ ተስፋን ያነሱ ሲሆን እስራኤል ተቀናቃኟ ኢራን የኒኩሌር ጦር መሳሪያ እንዳታገኝ ማድረግ የረዥም ጊዜ ደህንነቷ ዋና ማዕከል አድርጋ ትመለከተዋለች። ባለፈው አመት ኢራን ቀደም ሲል በእስራኤል ላይ ለፈጸመችው የሚሳኤል ጥቃት አጸፋ የኢራንን ኒኩሌር ጣቢያ መምታቷም ይታወቃል። ኔታንያሁ ዋይት ሀውስ ንግግር ሲያደርጉ ኢራን የኒኩለር ጦር መሳሪያ እንዳታገኝ ለማድረግ እኛና አሜሪካ ሁለታችንም አንድ ነን፣ በሊቢያ እንደተደረገው ሙሉ በሙሉ በዲፕሎማሲያዊ መንገድ ሊደረግ ይችላል፣ ያ መንገድም ጥሩ ነው ብዬ አስባለሁም ብለዋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና በቂ መረጃ እንዳገኛችሁ እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።